አንድ ሙስሊም ጋዜጠኛ ወይም ሙስሊም የቢሮ ውስጥ ላይ ካለ እኛ ጋር እኔ ስላልተማርኩ ወይም ደግሞ እኔ ልጅ ስላልሰራ የኔ ፋሚሊ ስላልሰራ የሆነ ቢሮ ላይ ምናያት ወይም ምናየው ሰው የክሬዲት የመስጠት ሁኔታችን በጣም አነሳ ነው። በተለይ አትችልም ተብሎ የሚታሰብበት ነገሮች አለ። ተክቢራ ብለሃል ተብሎ ወይም ደግሞ የድምጻችን ይሰማ ወረቀት እኛ የነበርንበት ክልል ድረስ ትመጣለች በአዳሪ መኪና። እሷን ወረቀት ይዘሃል ተብሎ ሲታሰር በተለይ አንተ ምትመራው ተቋም ላይ ሲከሰት ጀስት ከበዳዮች ጋር አብሮ እንደምትተባበርም ነው። እኔ ሙስና ማለት ራሱ ምንድን ነው? በገንዘብ ብቻ አይደለም፣ የሰውን ጊዜ መውሰድን ብለው ትንሽ ተርቢያ ያደርጉን ነበር። ያ ጠቅሞኝም እንዲሁም በስድስት ዓመት ውስጥ ትልቁን ፖዚሽን መንግስት እንዲሰጠኝ ያደረገው እስላምን በመተግበሬ ወይም እስላምን በመኖሬ ነው ራሱ ይዝ እና በመከላከያ ማስረጃዎች ለናወከር በምናቀርብበት ሰት በአብዛኛው ፕሮግራሞች ላይ እኔ ተሳታፊ ነበር። ፍሮንት ብዙ ጀማ ባያገኝም የአንድነት የሰደቃ ምናምን ሂደት ስለማቀው ችሎት ላይ ለማስረዳት ችሎት ላይ ለመከላከል ጠቀሜታ ነበረው። አሁን ያለው ወቅታዊ ሁኔታዎችንም እልባት ለማስጠጣት ተሳታፊ ለሞዲ አሁን ለምሳሌን ሀገር እንደ አዲስ ራብሊት እየተፈረፈርሳ እየተስተካከለች ባለበት ሂደት ላይ መቆም ሳይሆን መቀጠል አለባቸው የሚል ምክረ ሀሳቤን ነው የማቀርበው። ቢስሚላ ወሰላቱ ወሰላም ዓላ ረሱሊላህ ሰለላሁ ዓለይህ ወሰለም። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የአላህ ሰላም እዝነትና በረከቱ በእናንተ ላይ ይሁን። ይህ ፕሮግራማችን እንደተለመደው አያ ወሂካያ በሚል ምዕራፍ ሁለት ፕሮግራማችን ነው። ረመን ሁለተኛ ፕሮግራማችን የምናቀርበው ማለት ነው። በዚህ ፕሮግራማችን ላይ የተለያዩ ሙስሊም ማህበረሰቦችን እየጋበዝን ነው እዚህ ቆይታ የምናደርገው። በባለፈው ፕሮግራማችን ላይ ከጠበቃ ሙስጠፋ ሺፋ ጋር የነበረን እንደቀጠለ ነው እና ሰፊ ነገሮችን ለማየት ሞክራል፣ ዳሰናልም። ዛሬ ደግሞ የቀሩን አጀንዳዎች ስላሉ እነሱን አንስተን ኢንሻላህ ምንቆይ ይሆናል። አብራችሁን ቆዩ። በድጋሚ እንኳን በሰላም መጣችሁ። ባለፈው እያነሳን የነበረው በዋናነት ስለ እንትን ነበረ ጠበቃነት ላይ ክርስቲያን የሆኑ አካሎች ደግሞ ነን ሙስሊም የሆኑ አካሎች ያላቸው መልስ ምን ይመስል ነበር የሚለው ነበር። እና ጠበቃነት ላይም ሊሆን ይችላል በዳኝነት ላይም ባለህበት በሰፊው አጫውተህን ነበር። ሙስሊሙ ላይስ ያለው ምላሽ ምን ይመስል ነበር የሚለውን እሱን እንዳሳስብ እናደርግ። በጣም ወሳኝ ጥያቄ ነው እንትን ያነሳው እና ሙስሊም ላይ መጀመሪያ ላይ አሁንም መስተካከል ያለበት ብዬ የማስበው ለራስ ሰው የምትሰጠው ክሬዲት በጣም አነሳው ነው ይህ ማለት በዳኝነቱ ላይ ወይ አቃቢ ግነት ጥብቅና ብቻ ሳይሆን አንድ ሙስሊም ጋዜጠኛ ወይም ሙስሊም የቢሮ ውስጥ ላይ ካለ እኛ ጋር እኔ ስላልተማርኩ ወይ ደሞ እኔ ልጅ ስላልሰራ የእኔ ፋሚሊ ስላልሰራ የሆነ ቢሮ ላይ ምናያት ወይ ምናየው ሰው ክሬዲት የመስጠት ሁኔታችን በጣም አነሳ ነው። በተለይ አትችልም ተብሎ የሚታሰብበት ነገሮች አለ። ያው ዳኝነት ስለምትቀጣም አቃቢግ ስለምትከሰም ስለምትከስም ችግር የለውም።

ይሄ ይሄ ኪዝ ይመጣልህና አያዋጣም ነው ይሄ ይቅረብህ፣ ስትለው ማትችል ይመስለዋል። የመጀመሪያው ማትችል የሚመስለው ስለማጠጣ ወይ ደግሞ ነገር ሱስ ውስጥ ስለሌለ የሚጠጣ ከሆነ ዳኛውን ወይ አቃቤ ሕጉ ማግኘት ይችላል ብሎ ያስበል። ይሄ ጉዳይ እኮ ጠበቃ ያስፈልገውም፣ ስትል አይ ምናምን ብሎክ የሆነ ሰው ከአንተ ውጭ የሆነ ሰው ይዞለት ጉዳይ በኋላ ፌል ሲያደርግ አንተ ጋር መልሶ የመምጣት ሁኔታውን አይቻለሁ። ሌላው ድንገት እንደፈተና ብዬ ማስበው 2005 ላይ ጥብቅና ሲጀምር ቀጥታ የገባሁት አቡበክር አህመድ መዝገብ ና በአብዛኛው ደግሞ ሚፌዴራል መጀመሪያ ደረጃ ከድምጻችን ይሰማ ጋር የተያያዙ ሰዎች ጉዳይ ነበረ የሚይዘው እና አንዳንድ ሙስሊም አካላት ጋር የነበረው ሂደት ፍራቻ ነበረ። ፈርተው እንድትፈራ የማድረግ ሁኔታዎች አለ። በቃ ታስጠቆረናለ አይነት የሚለዋለ ጥቅል። ግን ኬስ ሲሰጥህ ማትችል ይመስላቸው ነበር። በኋላ ግን ቅድም ባልኩ በተለይ እኔ የምሳተፍባቸው እንደ ህግ ባለሙያ ለሰብዊ መብቶች ሙስሊሞች ያረው ሌሎች እንደዚህ ተቋሙን ፈጥረን ብቅ እያልክ ወደ ሚዲያው ምናምን ስትመጣ መጀመሪያ አትችልም ያለ ሰው ወደ መምጣት ሁኔታዎች አለ እና እኔ እንደ ህግ ብቻ ሳይሆን ማንዲስም ከሆነ ብዙ ጊዜ ላይ ለሙስሊም ባለሙያ የምንሰጠው ምልከታ አናሳ ነው። እነዛኞቹ ጋር ግን ስትመጣ በተለይ ነን ሙስሊሚን አካላት የመጀመሪያ ከአማና ነው ፋቱማ ናት ሙስጠፋ ነው አህመድ ነው እስማኤል ነው ብሎ አይተው እንኳን እሱ ከሆነ አይዋሸኝም እሱ ከሆነ ኖ ይለኛለ፣ ብሎ እሱ ከሆነ ጉቦም አይቀበለኝም ብሎ ያስባሉ። እኛ ጋር ደግሞ ስትመጣ ጉቦ ምናምን ሂደቱን ያስበውና አንተ ገና የክላስ ስራ ሰርተህ እኮ ለዛኛው ዳኛውን ታውቀዋለህ አዎ ይልና ተቀብሎት ይሰጣል የሆነ ምናምን ሂደት ይላል። አንተ ጋር በሃቅ የሰራበትን ለመስጠት እንኳን እጁን ኪሱን ያዝ የሚያደርግብህ ሁኔታ። ይህ ማለት በሙስሊም ሶሳይቲ ጋር ይሄ መቀየር አለበት ነው። በተለይ ለራስ ተወላጆች፣ ለራስ አካላቶች ክሬዲት መስጠት ነው። እኔ አንተን ካላከበርኩ፣ አንተ እኔን ካላከበርኩ፣ እኔ ካሜራማኖቹን ካላከበርኩ ማለያ ግዴታ በበን ገብረ መድህንም ማክበር አይጠበቅብኝም። እነዛ እንናቃቸው አይደለም፣ ግን ለራስ ደግሞ ቢሮ ላይ ድርጅትም ሳማከር ሙስሊም አካውንታንት ካለች ኦነሩ ማትችል ነው የሚመስለው ፒያር ብሎ ያለው ሙስሊም ከሆነ ማይችል ብሎ ያስባል። ያ እንዲሁም ክርስቲያኑ ተቋማት ደግሞ ስትል አንተ የምትሰጣቸው ምክር ሀሳብ ይፈልጉታል። አንተ እንደ ጉቦ ወይም እንደ ሀራሙ አካሄድ ሳይ የምትላቸው ኢቲክሱን ጠብቀ እንደምትመክራቸው ስለሚያውቁና ይሄ ትንሽ ቻሌንጅ የሚያደርገ ነው። በጥብቅና ህይወት ውስጥ ላይ ምናልባት እዚሁ ከነስታ ያቅን ድምጻችን ይሰማ ጊዜ ለናውከራ አህመድ ባለው መዝገቦች ላይ ከፊት ነበር ከአንተና የነበረ ሁኔታ ይታወቃል። ሁሉም ሰው እየታፈሰ የነበረበት የቻለ ሰው ወደ ውጭ ይወጣበት ነው። እዚያ ያለ ሰው እየተያዘ ነበር። እና እንደው በዛ ድፍረት ለነሱ ጠበቃ መሆን በዛ ሰዓት እንደ መንግስትስ እንደው ጫና የፈጠረብን ነገር አልነበረም? ሙስሊሙና ለሙስሊሞች ጠበቃ እንድንቆም በአብዛኛው ፕሬዚዳንትነቴን ኦልሞስት ለቅቄ ስወጣም በዚሁ ምክንያትም ነው። ማለት መንግስት ጫና አድርጎብኝ አይደለም። ፕሬዚዳንት እያለው ጥሩ የቤት ኪራይ ይሰጠኛል፣ የመኪና አለኝ ጥሩ በቃ ማለት በዘመኑ ቋንቋ ፕሮቶኮል በለው ትጥቅም ተሰጥቶ ጥሩ በቃ ስንቀሳቀስ ወላ ጥሩ ሐያት ነው ያለው ለዱኒያው ማለት ነው። ግን በወቅቱ የነበረው ሂደት ተክቢራ ብልሃል ተብሎ ወይም ደግሞ የድምጻችን ይሰማ ወረቀት እኛ የነበርንበት ክልል ድረስ ትመጣለች። በአዳሪ መኪና እሷን ወረቀት ይዘሃል ተብሎ ሲታሰር፣ በተለይ አንተ መስመራው ተቋም ላይ ሲከሰት ጀስት ከበዳዮች ጋር አብሮ እንደምተባበርም ነው እኔ በተለይ ስለቅ እስከ ፌዴራል ከፍተኛ ፍርድ ቤት ዳኝነት የክልሉ ጠቅላይ ፍርድ ቤት ዳኝነት ፕሮፖዝ ከነበረኝ አፈጻጸም ላይ ምክንያቱም ማምነው ሙስሊም ሆነ ደካማን እኔ አንትናል ማለት ሐዲስ ረሱል ስለም ያስቀመጡልን ከደካማ ሙሚን ጠንካራው የሚለውን በስራ ሐያትም ላይ እኔ የምመራው ፍርድ ቤት ከክልል ደቡብ ላይ ሞዴል ፍርድ ቤት ነው የነበረው። በስነ ምግባር በጥሩ አፈጻጸም ሂደት በጣም ማለት አርያነት ሂደት የስነ ምግባር መርህ ምንድን ነው ሻሚድ ሙሳን ሁሌ ነው የማመሰግናቸው። ፍርሽ ተማሪ እያለን ሁለት ተኩል ለሶስት ሀ አምስት ጉዳይ የምትገቡ ከሆነ ጀስት ሙስና ነው ሙስሊም ከሰዓቱ ቀድሞ መግባት አለበት። ሙስና ማለት ራሱ ምንድን ነው በገንዘብ ብቻ አይደለም፣ የሰውን ጊዜ መውሰድን ብለው ትንሽ ተርቢያ ያደርጉን ነበር። ያ ጠቅሞኝም፣ እንዲሁም በስድስት ዓመት ውስጥ ትልቁን ፖዚሽን መንግስት እንዲሰጠኝ ያደረገው እስላምን በመተግበሬ ወይም እስላምን በመኖሬ ነው ራሱ ይህ እና በወቅቱ ላይ ፕሬዚዳንትነት 2004 ስለቅም ትልቁ የነበረው ይሄ ነው። ከዚህ ማለት እያየኸው እህቶች፣ ወንድሞች ያኔ ፕሬዚዳንት ስትሆንም ለመንግስት ቅርብ ተብለህም ነው የምትደረገው። ትልቅ በተለይ ደቡብ ላይ እነ ሽፈራው ሽጉጤ የክልሉ ርዕሰ መስተዳደር የነበሩበት ወቅትም ነው ኦረንት የምትደረገው። በተዘዋዋሪ እንድትበድልም ነው የነበረው ሳስበው መልክ ማለት ብዙ እንትኖ እያርከኛል ምጣም እንደገና እዛ ቦታ ላይ ስታገል የፍትህ ስርዓት ማሻሻያ የሚባላል ያ መመራው እኔ ፕሬዚዳንቱ ነኝ። ግን አብዛኛው ትጠር ነፋል አንድ ድምፅ ብቻ ነው የምትሆነ ፖሊስ አለ፣ አቃቢ ጋለ የአስተዳደር አካላት ጋር ነው የምትወያየው። ግን ሳይ እንትኑ እየበዛ ዘጋ ብቻ ከማለት አጋጣሚም ደግሞ ኮሚቴው እንቅስቃሴ ሲያደርግ

ባልታወቀ ምክንያት ምናምን ከስራ ገበታ ለቋል ተብሎ እኔ ተጠርኩበት ለከፍተኛ ፍርድ ቤት ነው ከፍተኛ ፍርድ ቤት ውስጥ ከክልል ጠቅላይ ፍርድ ቤት አልጮሁ ከዛ ልክ ያዘኝ በቃ ማለት እንዲህ ከሆነማ ወጥቼ ብታገል ይሻላል የሚለውን አስብኩኝ አላህ ደግሞ በጣም ነው የረዳ የሚገርም ትንሽ ኦብስታክል ቢገጥመኝም በተለይ ፈቃዱን እንዳላውጣ የተወሰነ ጫናዎች ነበረብኝ ኦልሞስ ያው ዛሬ ነው ነበረ ነው የፌዴራል ማናቸውንም ፈቃድ ማውጣት እየቻልኩኝ የመጀመሪያ ደረጃ ካወጣው እና ወከር መዝገብ ላይ መሳይም አልችልም። ያን ተደርግ ያሉ ጀስት ግን ዋላሂ ሚዲያ ላይ ዛሬ ነው የማወራው እራሱ ምክንያቱም የትግሌ ውጤት ስለሆነ አሸንፊ ሂጂ ከዛ በኋላ ላይ ብዙ የሽብር መዝገቦች ላይ እንዲቆማል ግን በወቅቱ ቀጥ ፍሮንት ችሎቱ ላይ ከርከር ባላደርግም በሰነድ ቪዲዮ ኦዲዮ ቪዥዋሉን ምስክሮቹን፣ ያው ብዙ ይታወቃል። ማጆሪቲው ምስክሮቻቸውን ኦልሞስት እኔ ነኝ የሪሼፕ አድርጌ ጭብጦችን በማድረግ ተሳተፍ ያለው ያን ሳድርግ ግን ልክ አንዳንዱ አንተም ያው ባለስልጣን ስለነበር ከዛ ስንሆነ አይነኩህም ይላል። የሆነ ምናምን ሂደት ይመጣል። ግን አንድ ቀን ወላሂ ፈርችህ አላቅም። ምክንያቱም እነሱ ከኛ የበለጠ ዋጋውን ከፍሏል። ሌሎች እህቱ ወንድሞች፣ በተለይ አሳሳ ገርባ ያሉ ወንድም እህቶች የከፈሉትን ሳስበው ወላሂ ሁሌ ቁጭት ነበር የሚፈጥርብኝ ፕሬዚዳንቶኝም አልደግፍም። ምክንያቱም ጥሩ ፍርድ ቤት፣ ጥሩ አፈጻጸም ቢኖሩም ስርዓቱን እንደ መርዳቱ ነው ብዬ ስላሰብኩን ይጠወት ረሱ ግን ወጥቼ ደግሞ አንድ ደረጃ ዝቅም ብል የሚገርምህ

ጥሩ አይደለም። አንተ ራሽናል ከተማም ስለሆንክ ታውቃለህ፣ እንትን በላቸው አይነት። ከዛ የሸኑሩ ግድያ መከሰትን ተከትሎ ትንሽ የኢህአዲግ ምክር ቤት አካባቢ ጽፈብና እኔን የመጥራት ነገሮች ነበረ፣ ወይ ኮልፌ ላይ ወጣት ሊጉን ያዝልን፣ እንደ ግን አንድ ቀንም ተደልይም አላቅም። ከእንደገና ደግሞ ፈርቻቸውም አላቅም። አጋጣሚ ፖለቲካ ሂደቱንም አቀው ስለነበረ ነው እና አለ ቤተሰብ ግን ይፈራ ነበር። ማለት ያው በእግርህ ነው የምትጓዘው፣ እዛቸዎች ይደርሳሉ ምናምን። አልሐምዱሊላህ ግን ምንም ተብዬ አላውቅም። ራሱ ወቅቱ ሚገርም ነው በጣም። ከዚህ ጋር እየዛ የምመጣልኝ እያንዳንዱ ስራዎች የሆነ ጥሩ ጎን ይኖራቸዋል፣ መጥፎ ጎን ይኖራቸዋል። እና ይሄ በጠባቃነት አለም ላይ ስናየ፣ ወይ ደግሞ ከአንተ ሙያ አንጻር ያሉት ነገሮች ጠቀሜታቸው ምንምን አለው? መጥፎ ጎን የሚባሉ ነገሮች ይኖሩታል? በጣም ጠቀሜታው የሚገርምህ ስሜል ጥሩ ጥያቄ ያነሳል። ፕሬዚዳንቱን አንዱ ስልክ ዳኛ ሆኜ ባስብ እኔ ጋር የሚመጡት ልጆች ልለቃቸው ይችላሉ። ስለቃቸው ግን ወደ ወደ ሻሪያ ነው የመለስኩት። ምክንያቱም አትፍተው ከሆነ እንኳን ፍትህን አዛባለሁ አላዛባም። ስለዚህ ልታገል የምችለው ሙያ የትኛው ነው? ጥብቅና ሂደት ውስጥ ነው። ጥብቅና ላይ ለአንድ እህቴ፣ ለአንድ ወንድሜ፣ ለአንድ ታላቄ፣ ለአንድ አባቴ በነጻ ብቆን ግን ኢባዳዬ ይበለጥ ይሄዳል። እዚህ ጋር ግን ወረቀት በትኗል፣ አሁን በትኗል፣ ምስክሮች ምናምን መጥተውበት ኖ ብዬ ብለቀው ፍትህን አዛባው አላዛበው የሚለው ውስጥ ላይ ዲያሌማ ውስጥ የነበርኩበት ሰዓትም ነው። ልክ እዚኛው ጥብቅኛ ላይ ግን ስትገባ ግን በጣም ጠቀሜታዎችን እንዳሉት ለምሳሌ በተለይ መከላከያ ማስረጃዎች ልናወከር በምናቀርብበት ሰዓት በአብዛኛው ፕሮግራሞች ላይ ተሳታፊ ነበር። ፍሮንት ብዙ ጀማ ባያገኝም የአንድነት የሰደቃ ምናም ሂደት ስለማቀው ችሎት ላይ ለማስረዳት ችሎት ላይ ለመከላከል ጠቀሜታ ነበረው። እንዲሁም ማስታውሰው ፊትና የሚል ክስ ነበር የሆኑ ወንድሞች ተይዘው እና ፖሊሱ ወደ እኔ ዞረና ፈተና አደለ በእናንተ አለኝ። አይቅርታ ክቡር ፍርድ ቤት እኔ አማርኛ ተናጋሪ ስለሆንኩኝ ፈተና ፈተና ነው ብዬ ማለት እንትኑ ፊትና ማለት እንዲህ ነው ብዬ ብለው ወደ ሽብር መዝገቡ ይቀየር ነበር። ፈተና ማለት እንግዲህ እኔ አማርኛ ተናጋሪ ነኝ። እኔ እስከማውቀው ፈተና ፈተሰ ዳኛው በአምስት መቶ ብር አለና ለቀቃቸው። አሁን እንዲህ አይነት ጠቀሜታዎች አሉት። ራሱ ማለት ከችግሮቹ ይልቅ ችግሮቹ አሁን ቅድም እንዳነሳ ነው ሌክዥሪን ካሰብክ ወላ ጥብቅና ያስተላል ማለት ሀብታሙን ትችላለህ። ዘመናዊ መኪና ጥሩ ቤቶች ሚት ትችላለህ ግን የምትገነባው ሀብቶች የምትገነባው ወይም የምትይዘው ሌክዥሪ ሂደት የሕይወቶች ባህል አይደለም ማለት። ነገ ማሽን የምታስብ ከሆነ ደግሞ አብዛኛው ቦታው ምንድን ነው እማውን ለመርዳት ይጠቅማል። በተለይ ስለምን ካስቀደምክ አንተም ትጠቀማለህ፣ ትጠቀማለን ዲንን ወደፊት ባረቁትን የአንድ ሰው ዱዓ ልክ የተበደለን ሰው ታግለ ነጻ ስታወጣው ወይም ደግሞ መብቱ እንዲጠበቅለት ስታደርግለት ትልቅ ጠቀሜታ አለው እና የተለያዩ ሙያዎች ውስጥ ላይ ልክ አሁን ዛሬ እየጎዱን ያሉት ምንድን ነው? ቢሮክራሲ ውስጥ ላይ አለማለፋችን ወይም ደግሞ ቢሮክራሲ ሂደቶችን እኛ ለቀን እንወጣና፣ ልክ በእናንተ በሚዲያ እናስብ፣ እንደ ቲቪ አፍሪካ ልክ የተለያዩ መምጣታቸው በፊት የነበሩትን ሚዲያ ተቋሞችን እስኪናያቸው ለበዓል ጊዜ ይቀርብልን የነበረው አህመድ ወይ መሐመድ የተባለ ዘፋኝ ይቀርብና እሱ ዘፈነ ማለት እስልምና ተነገረ ነበር። ግን የእስላሚክ ፕሮሞሽኖች መምጣታቸው ቢሮክራሲ ውስጥ ላይ እኛ እየሳተፈ መምጣቱ ላይ የበለጠ ሂደት ገና ይቀረናል። ግን ቢሮ ላይም እንደዛው ነው ራሱ እና እኔ ያን የታች ሞኝ ያልኩ እዚህ ቦታ ላይ መሆን አለብኝ አሁንም እንደዚህ መሆን የሚለው ገና መሀል ላይ ብዬ ነው ማስበው። አላካለ ማለት ጥቅጥብቅና ውስጥ ስገባም አንዱ ይህን ለመቀልበስ በጣም ረቶኛል። ችሎቶቹ ላይ የሚነሱ ሂደቶችን ለማስተካከል ምስክሮችን መከላከያ ስታዘጋጅ በተለይ እነሱ አስጠንተው ያመጡትን ለማፍረስ ትልቅ ጠቀሜታ አለው። እንደዚህ አይነት ችግሩ ከአንተ ዱንያን ችግር ብዬ ማስበው ሊግዜር ይፈልጋለሁ ካልክ ያንተ ችግር ነው የሚሆነው። ግን ማህበረሰቤን አገለግልበታለሁ ማለት ከዕለት ከብርሴ ከዚህ ሂደት ውጭ ውጭ ብለህ ካሰብክ ምርጥ እንትን ነው ብዬ ነው የማስበው ስረው መርሃባ ዛከላሁ ርን ሰዓታችን ስለደረሰች እዚህ ጋር እኮ እናነጋለን። ኢንሻላህ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ከጠበቃ ሙስጠፋ ጋር ያለን ቆይታ እንቀጥላለን። አሁንም ምናልባት እናንተ ባላችሁበት ቦታ ሆናችሁ አፋችሁን ከፍታችሁ እያዳመጣችሁ ተስፋ አደርጋለሁ። በጣም መሳጭና አስተማሪም ስለሆነ ማለት ነው። ግን ሳትርቁ ጠብቁን። ጥቂት ደቂቃ በኋላ ተመልሰን እንመጣለን። ካፍታ ቆይታ በኋላ ተመልሰን መጠናል። ከጠበቃ ሙስጠፋ ጋር ያለን ቆይታ እንደቀጠለ ነው። ምናልባት ጠበቃ፣ ቅድም እያወራን የነበረው ስለ ጠበቃነት ሐያት አጠቃላይ አሁን ስላለህበት ነገሮች ነበር እያነሳ የነበረው አሁን ላይ እየሰራህበት ይህን ነገር ከሆነስ በምን በምን ዘርፎች ላይ እየሰራን ያለ አንዳንድ ሰዎች አንተ ማማከር ሊፈልጉ ይችላሉ እና እሷን ነገር ጥብቅና አሁንም እየሰራውበት ያለት ሁሉም ላይ ነው። ከጥብቅና ሰፊ ነው። በተለይ እንደ ኢትዮጵያ፣ አሜሪካ የሰለጠኑ ሀገር ስፔሻላይዝ ነው የምታደርጋቸዋል። ለእኛ ጋር ምንድነው ሁሉንም እንድታቀበ ያደርግሃል። ራሱ ስራዎቹ ላይ በሁሉም የህግ ዘርፎች ላይ በፌዴራል ፍርድ ቤቶች ማለት የሬጉላር ኮርቶችና ሸሪያ ኮርት ላይ በማማከር ያው ሰራለሁ። አንዳንድ ያው ሚዲያዎች ላይ ደግሞ እንደዚህ ተሞክሮዎችን በተለይ ህግ ካለ ከሁለት ዓመት በፊት ያው እዚሁ ቲቪ አፍሪካ ላይ ነገር ህግ ካየነው በቋሚነት እንደነ ሀሩን ደግሞ ሌሎች ሚዲያዎች ላይ ሙስሊም ሚዲያዎች ላይ ደግሞ የህግ ትንታኔዎችን በመስጠትም ይገኛለው። ህግ ስራዬን ግን ያው ማንኛውም ሰው ሲፈልግ ማግኘት ይችላል። አንተ መርሐባ። እስኪ እንዲያው መለስ ትንሽ ወደ እንትኑ ምናልባት ከዲኑ ጋር እያያይዘው እና ለእኛ መመሪያ ተደርጎ ይተላከልን ቁርአን አለና ከቁርሃን ውስጥ እንደው በጣም የሚያስደስትህ የምትለው አያ ካለ ወይ ደግሞ ከረሱላችን ሰለም ሐዲሶች መካከል በጣም እኔን ተሻረገኛል የምትለው ካለ? እኔ ከልጅነት ህይወቴ፣ ያው እንደ ድሃ ልጅ ሆነ እንደ ማደግ እንደ እስልምና ምስታይ ሁሌ ህይወቴ ውስጥ ያለው ወደ ፈፊሩ ኢለላህ ምትለው አያ ወይ ወደ አላህ ሹሹ ምትለው አያ፣ በብዙ ነገር በቃ የህይወቴ መርህናት ብዬ ነው ማስበው። ማለት ቢያምህም ቢደሰትም ቢከፋኝ ምንም ሂደቶች ላይ ይህን እንድታደርገው የሚያቀማ ማለት ወደሱ እንድጠጋ የሚስበኝ አያ ነው። እሱ በጣም ማለት ሁሉም ሂደቱን ላይ ስኬትም ውድቀትም ሲመጣ ወደሱ ማስጠጋት የሚለው ነው።

ሀቅ ወይም ስለ ፍትህ መቆም ረሷ ሰለም ያስተማሩበት ኢኳሊቲ፣ አሁን አለም አቀፍ ህጎች ስትመጣ እንደዚህ ሁማን ራይት ሆነ ምናምን፣ የአፍሪካ እንደዚህ ሂደት ምናምን፣ እስልምና በተለይ ረሷ አሰለም ልክ ሁላችሁም እንደ ማብጠሪያ ጥርስ ወይም እንደ ሙሽት ጥርስ እኩል ናችሁ የሚለውን አያ ልክ አሁን የኢትዮጵያ የወንጀል ህግ ላይ ብትገባ የኢትዮጵያ ህገ መንግስት ላይ ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይት ላይ ስትመጣ እንዲሁም እኛ እስልምና ለዓለም ህግጋት አልተጠቀምንበትም እንጂ እኛንን ያበረከት ነው። በጣም አንዳንድ መድረኮች ነው እናገራሉ ስለ እኩልነት መረ ኢስላም ቀድሞ ነው ያስቀመጠው፣ እና ሁላችሁም እኩል ናችሁ ብሎ ያስቀመጡበትም እናንተ ዘንድ ደግሞ በላጫችሁ ደግሞ አላህን ፈሪያችሁ ነው የሚለው፣ ደግሞ ይህንን የሚያደርግና በጣም ህይወቴ ላይ በተለይ የተለያዩ መድረኮች ሳገኝ የምጠቀምበትና እኔም ለውጦኛል ብዬ የማስበው ይህም ነው። ማሻአላህ እንትን ላይስ አሁን የሚከታተሉን አካላቶች ምናልባት ይህንን ፊልድ እየተማሩ ያሉ ይኖራሉ፣ ወይ ተምሮ የጨረሱ ይኖራሉ፣ ወይ ደግሞ ለመማር ያቀዱም ይኖራሉ እና ከእነሱ ጋር የይዘ ለእነሱ የምሰጠው ምክር ካለ ተማሪዎች ላይ በጣም ወሳኝ፣ እንዲሁም ያውቃል እንዲህ ልጅ እያልኩ ነው። ብዙ ጊዜ ፍሬሽ ተማሪዎች ቢሮ ይመጣሉ። ያው ሚዲያ ላይ ካለኝ ገረቤት አንፃርም መጥተው አንዳንዶቹ ልክ ዲያለማ ውስጥም ሲገቡ ይጠይቁኛል።

ውጭ ላይም እየተማሩ ያሉ ይጠይቋል። ይህ ማለት ትልቅነት ሂደት አለው። ለእኛ በተለይ እንደ ሙስሊም ብዬ ማስበው መብትን በመለመን ማግኘት አንችልም ብዬ ነው ማስበው። ምክንያቱም መብትን ለማስከበር እንድትችል በህጋዊ መንገድ ሄደ የተነፈገው ፍትህ ነው ሊሻል ያለ ማምጣት ደግሞ ተሳታፊ መሆን አለብን ነው። ልክ አሁን እንደ ቅርብ ስናየው እንደ ምክር ቤታችን ብዙ ውስታዛችን ካቢኔ ሸምሶ ማየት እንችላለን። ድምጽ መሆን ትችላለን። ህግ አውጪ ውስጥ ላይ፣ ህግ አስፈጻሚው ላይ፣ ህግ ተርጓሚ ላይ አራተኛው ብዬ ማስበው ሚዲያ ላይ ነው። ስለዚህ እነዚህ ሰዎች የህግ ሰው ስትሆኑ ህግ አውጪው ላይ መሆን ትችላለህ፣ አስፈጻሚው ትችላለህ፣ ተርጓሚው፣ ሚዲያ ላይ ሎየር ሲሆነ ለምሳሌ አርድቶ ከአይነት ወ ኢንቨስቲጌሽን አይነት ጆርናሊስት ልትሆን ትችላለህ። ይህን ለማድረግ ደግሞ ወሳኝነት አሉ እና የምትማሩ ልጆች አበክረ የምሄድም ነው ሚዲያው ላይ ተራኩ ላይ ወይም የሩጫ መሙ ላይ ሳትሰለፍ እኔ አሮጥኩም ወይም ደግሞ ያልተወዳደርኩም እንደማለትም ነው የሚሆነው። ስለዚህ በዚህ ረገድ በርትተው ጠንክረው መማር አለባቸው ነው ያሉት። ደግሞ ሰዎች ደግሞ አራቱ ላይ ያሉ ደግሞ ሰዎች ደግሞ ቅድሚያ ዲንን ማሰብ ነው፣ ማዳላት አይደለም። ብዙ ጊዜ ላይ ስንገባ ሳይኮን ሳይኮ እንሸማቀቃለን። ሰላም አለይኩም ስትለው ሰላም ነህ ምናም ብሎ ይሄዳል። ያን አስተሳሰብ መታገል ትርክት ነው እና በድፍረት መስራት ሲጣስ ኖካልን ምንም የሚደርስብን ነገሮች አይኖሩም። እና ያንን ማድረጋል። በተለይ ተማሪዎች ግን አሁን ያለው ወቅታዊ ሁኔታዎችን እልባት ለማስጠጣት ተሳታፊ ለመሆን ለምሳሌን ሀገር እንደ አዲስ ራብሊት እየተፈርፈርሳ እየተስተካከለች ባለበት ሂደት ላይ መቆም ሳይሆን መቀጠል አለባቸው፣ የሚል ምክር ሀሳቢን ነው የማቀርበው። ምክንያቱም በእነሱ ነው ነገ ተረካቢ። አንተ ያልተሳተፍክበት ሂደት ላይ መመሪያ ይውጣባል፣ ደንብ ይውጣል፣ ሕግ ይጸድቅብሃል። በኋላ ብትጮህ የሚሰማ አካል የለም፣ ያንተ ተቃራሚ ሰው ስላለ ነው። ስትሳተፍ ግን አብረ ተከራክረ ህጎ እንዳስገብረዋል እንደዚያ ቢሆን የተሻለ ነው ብዬ እና መንግስት ቢሮ በነበርንበት ወቅት እኔ አሁን ላይ ትምህርት ሚኒስቴር አፕላይ ላድርገው የሚለውን ሰው ድርጅክት አድርገነዋል ማለት ገና ረቂቅ መሆኑ አፕላይ ኖ ብለን ተከራክረን እኔ እያልኩኝ ዳኛ

እኔ ብቻ የለም መሆኑ እኔ አንድ ሰው ነኝ፣ እኔ ሁለት ሰው ብቻ ነው መሆኑ። ያ ከሆነ ተጽዕኖ መፍጠር አልችልም፣ አስቤ የምነሳለትን አላማ ያሆኑን ግብ አይመታልኝም። አብላጫው ድምፅ የሌላ ሰው ድምፅ ነው ሌላ አካል ነውና፣ ለዛ ለዛ ቢቀርብኝ ይሻላሉ በችን የሚታጠፉ አሉ አንዳንዶች። ሌሎቹ ደግሞ ምናልባት ተምረው ይሄዳሉ ጥሩ ውጤት ካመጡ በኋላ ዲኑን የመተው ይታይባቸዋል። ማለት እንዳጠቃላይ በፖለቲካው ዓለም ላይ ሊሆን ይችላል፣ ለምሳሌ ገብተው ማሻላ ነው ስሙ መሐመድ ነው ወይ አህመድ ነው ወይ ቃሲም ሊሆን ይችላል። የተለያየ ሰዎች ግን ከዲኑ ጋር ስታዩ ሌላ ሰው ሆኖ የምታገኝባቸው አጋጣሚዎች አሉ። አንዳንዴ አማካሪ ሆኖ ሌላ ነገር ሊሆኑ ይችላሉ እና ከዛ ከዛ አንጻር ይሄ ስጋትስ እንዴት ነው ሊፈታ ይችላል? ይሄ መፍታት ትችላል ሁን የኔ እንደ ተሞክሮ አል ል እኔ ወጣት ሊግ ላይ ማለት አሁን ያለው ሰን ኢህአዴግ 97 ካለ በኋላ ኢህአዴግ ወጣት ሊጉ የሚለው አንዱ ምስረታ ላይ ወይም ደግሞ ድራፍት ካደረጉት አንዱ ነ ፖለቲካው ላይ የተሳተፍኩኝ ምንም ያመጣብኝ ነገሮች የለም። አንተ የመርህ ሰው መሆን አለብህ። አቃቤ ግዳኛ ፕሬዚዳንት ሆኝ ስሰራ ምንም እንትን ያለኝ ሰ ነገሮች የለም። ልክ ዛሬ ላይም ይጋጫል የሆነ ነገር ሂደት አይደለም። አሁን በተለይ በጥብቅና ነውም እስከገባሁኝ በኋላ እና ኢሰመጉ የሚባልን ካወቅከው ከእንደገና ደግሞ የህግ ባለሙያዎች ለሰብአዊ መብት የሚልን አሁን መስራችም ነኝ፣ ቦርድ አመራርም ነኝ። አሁን ላይ እኔ ሙስሊም ሶስት ነን፣ ሁለት ነን። ግን እኔ ብቻዬን ነኝ ብዬ ቆሜ አላቅም። ያንተ መኖር ሌሎች ሰዎች ውሳኔ፣ እንዲሁም ከተማችን ውስጥ ላይ አንድ መስጅድ

አይቻልም ብሎ የሚያስቡ ሰዎች አሉ። አይሁን ሱሳዝ ነው የሆነ ደረሳ ነው ብሎ የሚያስቡ ሰዎችን አንድ የምትቀይርበትም ነው፣ ፊዚካል ሂደቶች እና አይናቅምም ነው። ስለዚህ አይናቅም አይጣልም። መሳተፋችን ግድ ነው ብዬ ነው ማሰብ። ምናልባት የስንፍና ሌላ ጀርባው ሊሆን ይችላል። ይሄ ማለት ነው እንደዚህ የሆነ ብለህ ካልክ እኮ እጅ እየሰጠ ነው፣ ስንፍና ነው። ከእንደገና አንዳንዱ የራሱ መርህ አልባ ከሆንክ ነው እስምና መመሬ ላይ ነው ልክ የሆነ ብለህ ሲገባ ጭልጥ ብሎ ከሄደ እኔ ማንኝ የሚለውን ካላገኘ ዛው ነው የምትቀረው። ግን እኔ ማንኝ ብለህ ስትመጣ፣ ለምን ዓላማ ነው የመጣሁት ብለህ ምንድን ነው ሚሽን ብለህ ስትመጣ፣ ከዛ በኋላ የተሰጠ ሚሽን አለ፣ ሚሽኑን አድርሻለሁ ወይ ብለህ ካሰብክ ምንም የሚጋጭብህ ነገሮች የለም። ግን እነዚህ ምህሮች ከጣስካቸው ተጠፋል ድረሱ። ጀዛኩሙላሁ ኸይረን በጣም ሽኩረን። እንግዲህ በእኔ በአፍሪካ ቲቪ ስምም እዚህ ድረሳ ትምሳት አድርገህ ብዙ ትምህርቶችን ማስተምረህናል ነግረህናል። ኢንሻላ ሁሉም ባለበት ደግሞ ማህበረሰቡ አለም ላይ ያለ ሙስሊም ማለት ነው፣ ይጠቀምበታል፤ ተስፋ አድርጋለሁ። ከጠበቃ ሙስጠፋ ጋር የነበረን ቆይታ እንግዲህ በዚህ የሚገባደድ ይሆናል። ዘርፈ ብዙ መልእክቶችን ግን አስተላልፎልናል። በተለይ ተስፋን ለእኛ ጭሮብናል። ከታች ተነስቶ ደግሞ ከፍ ማለት እንደሚቻል፣ ተቋም መመስረት እንደሚቻል በሰፊው አይተናል። አንዳንዴ ደግሞ ከድንጋይ የሚጋጭበትና ጫና የሚፈጠርበት አጋጣሚ ሲኖር ራስን በማግለል በራስ መንገድ ላይ የሚሄድ የመርህ ሰው መሆን እንዳለብን በሰፊው ዳሶልናል። ከነበረን